አሳዛኝ ዜና ከአዳማ። የአዳማ መስቀል አደባባይን የመሰናበቻ የመጨረሻ ፕሮግራም። አዳማ ናዝሬት የኦርቶዶክሳውያን መስቀል አደባባይን የፈረንሳይን ኤፍል ታወር የሚመስል ሐውልት ልንሰራበት ነው፣ ዘንድሮ የመጨረሻውን በዓል ነው የምታከብሩበት ብሏል የከተማ መስተዳደሩ። ዕለቱ ረቡዕ 9 ግንቦት 2017 ዓመተ ምሕረት ከጠዋቱ 3 ሰዓት በምስራቅ ሸዋ ሀገረ ስብከት አዳራሽ የደብር አስተዳዳሪዎች፣ ካህናትና ማህበራት ተወካዮች ለስብሰባ ጥሪ ተደርጎላቸው ነበረ። በዕለቱም በየዓመቱ እንደተለመደው የበዓል ዝግጅትና አከባበር ላይ ውይይት ሊደረግ ነው በማለት በስብሰባው የተገኙ ኦርቶዶክሳውያን የከተማዋ የማኅበራት ወጣቶች ስብሰባው ምንም እንኳን ስለ መጪው የመስቀል ደመራ በዓል አከባበር የሚመክር ነው ቢባልም ፍጹም ያልተጠበቀ አስደንጋጭ ውሳኔ ገጠማቸው። በውይይቱም ላይ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ መልአከ ሳህል ቀሲስ ነጋሽ ሀብተ ወልድ የሀገረ ስብከቱ ምክትል ስራ አስኪያጅ፣ ክቡር አቶ ኃይሉ ጀልዲ የአዳማ ከተማ ከንቲባ፣ በመንበረ ጵጵስና ርእሰ ከተማ የሚገኙ የገዳማትና አድባራት አስተዳዳሪዎች፣ ልዩ ልዩ የቢሮ ሰራተኞች ተገኝተዋል። በመድረኩ ላይም ሰፊ ውይይት ተደርጓል። ነገር ግን ከውይይቱ በፊት የናዝሬት ቅድስት ማርያም አስተዳዳሪ አባ ማርቆስ ብርሃኑ፣ የቅዱስ ገብርኤል አስተዳዳሪ አባ ዜና ማርቆስ፣ የቅድስት ሥላሴ አስተዳዳሪ መልአከ ብስራት አባ ላይክ ማርያም የመድሃን ዓለም ካቴድራል አስተዳዳሪ መላአከ ጽዮን አባ ጳውሎስና የሀገረ ስብከቱ ዋና ስራ አስኪያጅ እንዲሁም የሀገረ ስብከቱ ምክትል ስራ አስኪያጅ በከተማ አስተዳደሩ ቢሮ ውስጥ ቀድመው መክረውበት ተስማምተው ሕዝቡን እንኳን ሳያማክሩ የሰጡት እነዚህ ሰዎች ናቸው። በስብሰባውም ላይ እነዚሁ ሰዎች በተለይ የናዝሬት ደብረ ፀሐይ ቅድስት ማርያም አስተዳዳሪ ቆሞስ አባ ማርቆስ ብርሃኑ መስቀል አደባባይ ለልማት ስለወሰዳችሁት እናመሰግናለን፣ ቀድሞም የሽንት መሽኛ ነበር፣ ውሰዱት በማለት ቀድመው ተማክረው መስጠታቸውን በስብሰባውም ላይ በንግግራቸው አረጋግጠዋል። ይሁን እንጂ በቆራጥ ኦርቶዶክሳውያን ጠንከር ያሉ ጥያቄዎች በመድረኩ ተነስተዋል። ከጥያቄዎቹን መካከል ህዝብን ሳትታማክሩ እንዴት እንዲህ አይነት ኦርቶዶክሳውያንን የሚያስቆጣ ውሳኔ ትሰጣላችሁ? የሚል ጥያቄ ቢቀርብም ህዝብ ማለት እናንተ እዚህ ስብሰባ ላይ የተገኛችሁ ናችሁ፣ የህዝቡ ተወካይ ስለሆናችሁ በየቤቱ እየሄዳችሁ ማሳወቅ ትችላላችሁ የሚል መልስ ከከተማ አስተዳደሩ ተሰጥቷቸዋል። በመቀጠልም ሌላኛው ጠያቂ ለቤተ ክርስቲያኗ የመስቀል እና የጥምቀት ማክበሪያ ምትክ ቦታ የት ነው ያዘጋጃችሁት? ቀድሞ እንጠቀምበት የነበረው ቦታችን ለከተማዋ ኗሪ ለሁሉም አቅጣጫ ለመሰባሰብም ለቁጥጥርም የሚመች ነው። ይህንንስ ከግምት አስገብታችሁታል ወይ? ከምዕመኑ የቁጥር ብዛት አንጻር ስበኪ ነው ወይ? የከተማ መስተዳድሩ ህዝቡ በየአካባቢው እንዲያከብር ትንንሽ ቦታዎችን እንደሚያዘጋጁ እና ምንም አይነት ግንባታ ማከናወን ግን እንደማይቻል መልስ ሰጥተዋል። ይሄ ማለት ቅያሪ ተብሎ የሚሰጡት ቦታዎችም የጊዜ ጉዳይ እንጂ መልሰው የሚወስዱት አይነት አካሄድ ነው የሚል ግምታቸውን የውይይቱ ተሳታፊዎች አሳብራቸውን አጋርተዋል። በመቀጠል ክቡር አቶ ኃይሉ ጀልዱ የአዳማ ከተማ ከንቲባ የመዝጊያ መልእክት ያስተላለፉ ሲሆን ከበዓሉ ጋር በተያያዘም በቀጣይ ለሚከበረው የመስቀል በዓል በመንግስትም በኩል ከወዲሁ የዝግጅት ስራዎች የተሰሩ መሆኑን ጠቅሰው አባቶች ለሚንሰራቸው ስራዎች መስቀል አደባባይን ውሰዱ ብላችሁ ከጎናችን በመሆናችሁ እናመሰግናለን ብለዋል። ማስታወሻ በግምት የዛሬ ስድስት ዓመት ሀገረ ስብከቱ ውስጥ የማህበራት ጥምረት ወጣቶች ከሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ ጋር ስንወያይ የመስቀል አደባባይ ሕጋዊ የሰነድ ማረጋገጫ ያስፈልገናል ብያቸው ነበር። በዕለቱ የነበራችሁ ጓደኞቼ ታስታውሳላችሁ። በወቅቱ አቶ መስፍን የሚባሉ ቅን ከንቲባ ነበሩ። ለቤተ ክርስቲያኗም የቀረቡ ነበሩ። ይህንን ነገር ማድረግ አለብዎት በማለት አስጠንቅቄ ነበር። ከዚህም ባለፈ መስቀል አደባባይ ላይ ብሮዎች ኮንሰርት ሊያዘጋጁ ከተማው ላይ ባነር በትነው የመስቀል አደባባዩ አጥር ላይም ትላልቅ ባነር ሰቅለው የራሳችሁ የሆነ ቋሚ ቦታ ይወራችሁ እዚህ ማድረግ አትችሉም በሚል ዘመቻ ማሳገዳችን የሚታወስ ነው። በመስቀል አደባባይ ጉዳይ የልጅነቴን የሚጠበቅብኝን የአቅሜን ሞግቻለው አድርጌ ያለው። በመጨረሻም የብሔር ፖለቲካውን በብልጽግና ዘመን ሃይማኖቱንም የብሔር ሃይማኖት ለማድረግ የብልጽግና ወንጌል ጳጳሳትን ቄስ ሞጋሴዎችን አይተናል። ቤተ ክርስቲያንም ዘግናኝ መከራን አይታለች፣ እያየችም ነው። በነፍሳቸውም በስጋቸውም ከሚኖሩባት ቤተ ክርስቲያን ይልቅ ካድሬነትን፣ ሆዳደርነትን፣ ሙዳየ ምጽዋት ሰባሪነትን፣ ወንዛ ወንዜነትን የመረጡ ተደራድረው መቅደሶቻችንንም እንደማይሸጡ ምን መተማመኛ አለን? ድርሻችንን ስጡም ብለውንስ አልነበር? ቅጥሯን ይነጥቃሉ። በእርስ በርስ ጦርነት ልጆቿን ያጣፋሉ። መቅደሶቿን ያነዳሉ። ንዋያተ ቅዱሳቷንና ቅርሷን ይዘርፋሉ። መነኮሳቶቿን ገዳም ገብተው ይገድላሉ። ልጆቿን ከመንግስታዊ ስልጣን ያስወግዳሉ። ከጦርነት የተረፉትም በየስደተኛ ጣቢያ ውስጥ በረሃብ በስቃይ ሕይወታቸው ያልፋል። አቅም ያለው በፕሌን አቅም ያነሰው በባህር ይሰደዳሉ ይሄ ሁሉ ውርጅብኝ እየወረደብንም ጳጳሱም ዝም ቄሱም ዝም ምመኑም ዝም፣ እስከ መቼ? ወታደሩ ከ98% በላይ ኦርቶዶክስ ነው። እኛን እያጣፉ የእናቴ ቀሚስ አደናቀፈኝ እያሉ ተደብቀው ሌሎቹ ቤተ እምነቶች የቁጥር ንጽጽር ይሰራሉ። ይሄ ከባድ ሴራ ነው። ወያ የአባቶቻችን አምላክ ተዋጊ ነው፣ ስሙም እግዚአብሔር ነው። ለእርሱ ሰጥተናል! ምንጭ አብርሃም ዘተዋሕዶ